ያለበትን ቦታ አሁንም ቢሆን ለምንድን ነው ከብሩኬ ጋ ያለውን ነገር ግልጽ አድርጋ ወደ ነበሩበት የማይመለሱት? አልጋ በአንድ ቪዲዮ በቃ ትርመስምሱ ወጣ እናንተ። ወይ ጉድ! አንድ ስህተት ለካ ብዙ ነገር ታበላሻል። ምን ማለት ነው? ጥሩ ላይ ምን ትሆኛለሽ? ምን ያው ትዝታ ነው እንጂ ትዝታ ጸጻት የማይቀር ነገር ነው። ይሄ ማይቀር ነው፣ በማንኛችንም ሰው በእኔም ቢሆን ማለት ነው። የሁሉ ጊዜ እዚህ ነገር ውስጥ አንገባ በፊት ነገር አለው የዋህነት ማለት ነው፣ በጣም ዋጋ ያስከፍላል። አያቸዋ አሁን ብሩክ የዋህ ነው። ሰው ተጣልቶ ያቅም ሃይሚ የምታቀው የድሮ ባህሪው ደባደባለ ብያስባለሁ። በክብሬ መቶ ሰሜን እያጠፋ ታዲያ ነኑ ላይልሽ ነው። ንቀት ነው ነው የሚያደገው ብሩኬ በህይወቱ ሰው ተጣልቶ ስለማያቅ ዝም ዝም ብሎ የሚያልፍ ነው የመሰላት ይመስለኛል። ሃይሚ ሳስበው ማለት ነው። አሁን ላይ እንደዚህ ትሆናለ ብዬ ያላስብኩም ማለት አዲስ ነው ነበር ይሄ ሁሉ ወታደር በአንድ ስተት ተርበደበደ፣ አይገልጸውም፣ ተንቀጠቀጠ። ወይታ ወይ ዳኒ፣ ዳኒ ዛሬም ለሀይሚ ብዬ ለአንቺ ብዬ ነው የማልመጣው እያለ እየሸሸ ከጓደኞቹ ዛሬ እንኳን አጥራለሁ፣ ዛሬ አጥራለሁ ት የሙሽዬ ሸበላ። ታዲያ እንደዚህ እየተከራከረ ፖስት ብሃለሁ ሲለው የሆነ ነገር ቢኖረው እንደው ቃሉ አይሰማም። ኦ አስገባለሁ ብለህ ቄለን ጦ አንተ ራስህ እንዳትገባ ዳኔ ተብዬ ማለት ነው። የሆነ ኬዝማ የሆነ ተንኮልማ ይዘዋል። ይሄ ልጅ ለምንድን ነው በዚህ ልክ እየተከራከረ ምንም ነገር ሥራ የለኝም አሳየኝ ሲለው ለምን አያሳየውም ዳኔ? እኔ ግራ የገባኝ ነገር ለምን ነው ማያሳየው? ነው የሆነ ነገር አለ ብሎ ካለ ለምን አያሳየውም? ሃይሚን ይይ ይዋሽ የሆነ ነገር አሳይቷታል ብሩኬ። ደግሞ ራሱን ስለሚያቅ ራሱ ማንነቱን ስላወቀ ቢያሳየው ይባንንበታል። ሃይሚ ያው በንዴት ላይ ስለሆነች ይሆናል ብላ ተቀብለዋለች በዛን ሰዓት ማለት ነው። እኔ እንደሚመስለኝ እንደዛ ነው። ቤተሰቦች ሰላም ጤና ይስጥልኝ። ውድ እና የተከበራችሁ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። ዛሬ ጨረቃዎቹ ብትን ብለው መጥተዋል ብዬ ልበል እንጂ መቼስ ሌላ ምን ልበል ወታደር ወታደር ተከራካሪ መስለው ነው የመጡት፣ ዛሬማ ማለት ነው። ብሩክ ማ ብልጥ እየሆነ ነው። ጌታ ሆይ ትዕግስት ስጠኝ፣ ዳኒጋው ሰጂኝ ብሎ እንግዲህ እኛ አናቅም። ከካሜራ ጀርባ ተመካክረው ምናምን የምትሉ ሰዎች የፈለጉትን ይሁኑ፣ እኛ ቪዲዮዋ ላይ ያወሩትን ብቻ። ስለዚህ የብሩክን ስልት አይታችኋል። እንግዲህ ዳኒን ለማግኘት የተጠቀመው ሲስተም አያችሁ አይደለ? ብልጠት፣ ብልጥ ልጅ የያዘውን ይዞ እየበላ ያለቅሳላል የአገሬ ሰው ማለት ነው። ይችን ስሙን ማጽዳት አለበት ብሩክ። ብዙዎቻችሁ ታው ይቅርታ ጠይቅ ጎል ትገባለክ አንተነ ጥፋተኛ ምናምን። እንዴ ብሩክ እኮ ማለት ነው ሶስናን እኮ ሌላ ነገር ብልግና ነገር ጠይቃው ጠይቆ እሺ ብለው አይደለም አልጋ ውስጥ የገባችሁ ፕራንክ እንስራ ብለው ሚዲያው ላይ በአደባባይ ነው በአደባባይ ብልግና ይሰራል። እንዲ ህግስ ቢሆን እንዲው የሚያየው ነገር ህግ እንዲው ትክክለኛ ፍርድ ከሆነ ማለት ነው እንዴ ላማግጥሽ ብሎ እኮ አይደለም ቤቱ ይወሰዳት። ሩም ሩም ይላሉ ዝም ብለው እዚህ ሩም እና መኖሪያ ቤት የማያውቁ ሰዎች ማለት ነው። እንዴ ሃይሚ ለአንቺ ብዬ ነው ይመስለኛል ማለት ነው። እኔ ዳኔ ሳስበው በቃ በጣም ቆርቆሮታል። በቃ በጣም እኔ እንደዛ ነው ይመስለኝና፣ ሃይሚን ልክ እሱን አሁን እሷን ሩም ውስጥ እንዳስገባበት እሱን ማስገባት ይፈልጋል፣ ያው ለፕራንኩ ማለት ነው። ምንም አያረጋትም እኮ ግን ባላወቀችው ሃይሚም እያወቀች ሳይሆን ሳታቅ ሳታቅ አሁን ሃይሚ በቃ እንዴት ነው ታሟል እያለች ነው ምናምን እያዘነችለት ነው እሱም እያዘነላት ነው እሷን ልቧን እያ እንትን እያላት ነው ይሄንን ስላችሁ ሃይሚ ትሸወዳለች ማለት አይደለም ሃይሚ አትፈልግም እኮ ሃይሚ እኮ በግልጽ ቢነግራት ራሱ እንደማትፈልገው መቶ ፐርሰንት እርግጠኛ ነኝ ግን እሱ ምን ያደርጋል ባላሰበችው መንገድ ጥሩ ጥሩ መስሎ እየታየ የማይሆን ቦታ የወስደትና ያስገባታል ከዛ በኋላ ብሩክ እንዲናደድ ማየት የሚፈልገው ነው ፓርት ይሄንን ነገር ይጠቀማል። እመኑኝ፣ ታያላቸው ይሄ ቪዲዮ በዚሁ ከቀጠለ ከዚ ካለው ከጀማ ጓደኞቹ ጋር ሆኖ እሱ የሚፈልግበት ቦታ ሃይሚን ያስገባና ብሩክን ይጠራዋል። ብሩክን ይጠራዋል። እመኑኝ፣ የዛን ሰዓት በቃ ብሩክ ያው እንትን ይላል፣ የሆነ ነገር ይፈጠራል ቤተሰቦች ምክንያቱም ዛሬ ካየሁት ቪዲዮ ይቀጥላል ። ቅድም ላይ የሆነ መልእክት ነግሪያችሁ ነበር፣ ብሩክ ይቅርታ ይጠይቅ ምናምን በምትሉት ነገር ነግሪያችሁ፣ ብዙዎቻችሁ ተስማምታችኋል። በፍጹም ይቅርታ መጠየቅ የለበትም፣ አሁንም ተናግሯል። በእርግጥ ሰላምን ለማውረድ ይቅርታ መጠየቅ ጥሩ ነው፣ ግን ዳኒ ይቅርታ የሚያስብል ንግግር የለውም። እውነት ለመናገር ዳኒ ይቅርታ የሚያስብል ነገር እየተናገረ አይደለም። ጭራሽ እየተናገረ ያለው ሀይሚጋ ነው። ሀይሚጋ ምንድን ነው ችግሩ ነው። ብሩኬ እኔ የማላውቀው ነገር ምንድን ነው? ከሀይሚ ጋ የሚፈልገው ነገር ከሁለታችን ምንድን ነው? እኔናሷን ማለያየት ለምን አስፈለገ ነው ያለው። ከሶሲ ለእንኳን ለሀይሚና ለሶሲ አልሆንካት ሽማግሌ እልካለሁ። ላልከው ሲለው እሷንማ ሩም ውስጥ አስገባት። ሩም ውስጥ ብትገባ ይች ልጅ ምን አረገች? ፕራንክ ነው ያደረገችው። እሱም እኮ ፕራንክ አድርጓል። እኔ እኮ ዳኒ ፕራንክ ባያረግ ኖሮ ብሩክን በዚህ ልክ ቢከራከረው እውነት ቀንቷል ብዬ እረዳው ነበረ፣ ዳኒን ማለት ነው። ግን አድርጎታል። እሱም ስሜቱን ያቀዋል፣ ሁኔታውን ያውቀዋል። ስለዚህ አንድና አንድ ነገር ብሩክ ሶሲን እንደዛ ማድረጉ አናዶታል። ገባችሁ? ያው በፊትም ጓደኛዋም ስለሆነ ብዙ ነገርም ስለሚመካከሩ ስለሚያወሩ በዛ ጉዳይ እንዴት ድጋሚ ብሎ እንግዲህ ያው ያፈቀረና ያበዳ እንዳደለ ያው በጣም ከወደዳት በእርግጥ ሊያምናት ይችላል ዳኒ ማለት ነው እና ብሩክ ደግሞ እዚህ ጋር ንጹሕ መሆኑ ነው እያሳያለሁ። እርግጠኛ ነኝ ሀይሚ ራሱ አሁን ላይ ብሩክ ያንን ፍራንክ ባረገው ነገር ምንም እየተጸጸተች አይደለም። ምክንያቱም አሁን ወጥቶላታል። ሶስት ቀን ነበር ያናደዳት የነበረው ፊትዋ ላይ ምን የሚታየው አሁን ግን ሰላምን እንዴት አድርጌ መልሳለሁ የሚለው ነገር ነው እያሳሰባት ያለው፣ አይታችሁ ከሆነ ማለት ነው። እና ብዙ ነገር እያሰበች ነው። ሀይሜ ወይኔ ህቴ እዚህ ጦስ ውስጥ ባት ገቢ እንደ ያ ሁሉ ይቅርታ ሲጠይቅሽ ሽብት ይኖረው ብሩኬን ይሄ ሁሉ ፈተና ይደርስብሽ ነበር። የዚህ ሁሉ ጎረምሳ ውስጥ የተገኘችው አንድ እሷ ናት ምስጊን ለምን ዞሮ ዞሮ ጣጣ ያው ነው። የአንድ ሰው ጣጣ ለብዙ ሰው ይተርፋል። ገባችሁ አይደለ? ያች አንድ ቪዲዮ ያመጣችሁ ጣጣ እንግዲህ እዩት። በዚያ ቪዲዮ ውስጥ የሰሩት ሁለት ናቸው፣ ሁለት ልጆች ሶሲና ብሩክ ናቸው የሰሩት ያችን ቪዲዮ። ከዛ በኋላ ግን ስንት ሰው እዚህ ማጥ ውስጥ ገባ። እንደው ይሄ ስራ ነው ብለን ነውሰደው ሌላ ነገር ቢሆን ጥፋት። የሆነች ትንሽ ስህተት አገር ታጠፋለች የሚባለው ነገር በጣም በጣም በጣም ያስተምራል። ይሄ ቪዲዮ ማለት ነው ትንሽ ጥፋት ሀገር ታናወጣለች። ሀገራችን ለዚህ ነው፣ አንድ ነገር ዝንፍ ስትል ነው ሀገራችን ይሄው ድፍን ምስቅርቅሮ እየወጣች ያለችው በአንድ ስህተት ነው። ፈጣሪ ትግስት ሆነት ብዙ የሆነት ይሄ ቪዲዮ ማለት ነው። እንደው ተረጋግተው አሰራሩን ስላላወቁበት ነው እንጂ አሰራሩን ቢያውቁበት ኖሮ በጣም ብዙ ትምህርት የሚያስተምር ነገር አለው። ግን በመሀል የሆነ የመናናቅ ነገር የሚወራወሩት ነገር ይደብራል። እሱ ብቻ፣ ከዛ ውጭ በደንብ ቢሰሩት በጣም ያስተምራል። እውነት ለመናገር ግን እዚህ ጋር ብሩክ እኔ እኔ አሁን ያልገባኝ ነገር እየተነጋገሩ ነው ትላለች ብሩክ፣ እየተነጋገሩ ከሆነ እንደዚህ አይነት አቅሙን ከየት አመጣው? የሆነ ሰዓት ኮ የሚሳሳት እሱ ኮ ምንም በቃ አንድና አንድ ኮ በቃ እንንጃ ወስኖ ነው እየሰራ ያለው እንዴት ብዬ እኔ እኔ አላመንኩም እስካሁን ድረስ እኔ እኔ ሀይሚና ሀይሚና ዳኒ ብራንክ እያደረጉ ነው ምለው፣ ምክንያቱም ዳኒም እርግጠኛ ነኝ በዚህ ልክ እንደዚህ አሁን እኮ እየሸሸኮ ነው ዳኒ እኔ ላንቺ ብዬ ነው ይላል። እኔ ላንቺ ብዬ ነው የሚለው ይሄ ፕራንክ የተባባሉት የተነጋገሩት ነገር እንዳይወጣ ይመስለኛል። ዛሬማ ጭራሽ ቪዲዮን ፖስተዋለሁ ከሚፖስተው አሳየኝ ሲለው በጓደኞቹ ፊት ያሳየውም ታዲያ ካለው፣ የለም የለም፣ ግን ይሄ ነገር ለፕራንክ የተዘጋጀ ነው በተግባር የለም። በጭንቅላታቸው ግን ለእስክርቢቱ የሰሩት ነው። እንደዚህ እንደዚህ ብለን እንዲህ ብለን ለእስክርቢት የሰሩት ነገር ነው። ስለዚህ ለእሱ ካሳዩት ድራማው መድረስ ያለበት ቦታ ሳይደርስ ያልቃል፣ እና ይመስለኛል እንደዛ ነው። ስለዚህ ቄለንጦ ሳስገባ ታውቃለህ አላለም። ቄለንጦ አባይ ጥፋ እናንተ ራሱ ቄለንጦ ግባ እንዴ! አርፈህ ቁጭ በል። የምን ቄለንጦ ነው? ስለምን ቄለንጦ ነው የምታወራው? ስለ ቄለንጦ እንኳን አውርተ እንደዚሁ ራሱ ቄለንጦ ኑብ ኑብኝ ይላል። ወጣት ለማፈስ አንደኛ ናቸው እንዴ? በዚህ አጋጣሚ ማለት ነው። ብሩክ ካሁን በኋላ ማለት ነው ማለት ስሙን ለማጥራት ነው እሱ እንደዚህ የሚሆኑ በእርግጥ መሆን አለበት? ቤተሰቦች መሆን የለበትም ትላላችሁ? ግን ይሄ ልጅ ታዲያ ስሙ ጠፍቶ በዚሁ መቀጠል አለበት ብላችሁ ታስባላችሁ? ነፃ መውጣት የለበትም? ነፃ መውጣት እኮ አለበት። ግን ነፃ ስትወጣ ነፃ ራስህን ነፃ ለማውጣት ስታስብ፣ በቃ በሲስተም ተጠቀም። እኔ እንደዛ ነው ምለው። በድጋሚ ሌላ ነገር ውስጥ ገብተህ ሌላ ነገር አድርገህ ያልሆነ ቦታ እንዳትሄድ እፈራልሃለሁ ቦቦ ማለት ነው። ምክንያቱም አንተ ብቻ አደለም። እዚህ ጋር ሀይሚም አለች። የሃይሚም ህይወት ይበላሻል፣ የብዙ ሰው ህይወት ይበላሻል። ይሄን ታውቃለህ። እናትህ አለች፣ ወንድሞች አሉ። ከምንም በላይ ከምንም በላይ ደግሞ እዚህ ጋር ታውራ እንጂ ሀይሚ በእርግጠኝነት አንተ እስር ቤት ገብተህ እሷ ያንንጃ አላቅም ደስተኛ ትሆናለች ብዬ በፍጹም አላስብም። ይሄንን ስላችሁ ያኔ ምናታ ምን ምናምን ልትሉኝ ትችላላችሁ። መላመድ ቀላል እንዳይመስላችሁ ሰው በእርግጥ ቤተሰቦቻችንም ሞተውብን እግዚአብሔር ያጽናን ብለን እንኖራለን። ይሄ የታወቀ ነው። ግን በሰዓቱ ስሜቱ በጣም ከባድ ነው። እውነት ለመናገር በጣም ይከብዳል ስሜቱ። አይኖ ትረጋጋለች፣ ወደ ራሷ ትመለሳለች። ግን ስሜቱ ይከብዳል። ከዚህ ሁላ ያንን ሁሉ ደስታ ከማጣት እንዲሁም ደግሞ ለእናትህ ብለህ እንደዚህ አይነት ጸብ የሚያስገባ ነገር ቢቀርብህ በጣም ጥሩ ነው። ብሩኬ ተረጋጋ። በቃ መረጋጋት አለብህ። በጉልበት የሚሆን ነገር የለም። በንግግር አሳምነህ ራስህን ነጻ ማውጣት ትችላለህ። ያው የሚናገሩኝን ነገር እሰማለሁ የምትሉኝን እሰማለሁ ብለሃል። ዛሬ አመስግን ስታመሰግን ሰምቻለሁ። ሜቢ የእኔ ይደርሰዋል ብዬ ሳይሆን አይታወቅም፣ ሊደርሰውም ደርሰውም ይችላል። ቲክቶክ ላይ ሼር ስታረው አይቻለሁ። በዚህ አጋጣሚ ሼር ያደርጋችሁልኝ እኔም ይጠቅማል ብዬ ሳይሆን እንደው ቢሆንስ ብዬ አውርቼ ነው ሼር አድጋችሁታል። ቲክቶክ ላይ አይቻችኋለሁ። አመሰግናለሁ። በዚህ አጋጣሚ አይጠቅምም የተባለ ነገር ይጠቅማል ቤተሰብ ስለዚህ፣ እኔ ብሩኬ ድጋሚ ከዳኒ ጋር ሌላ ግብ ግብ እንድትገባ እሱ እየተፈታተነህ ነው። ምክንያቱም የዛን ሰዓት ምንም መረጃ ሙሉ መረጃ የአልያዘ ይሆናል በዛን ሰዓት የመታው ምት ማለት ነው። ስለዚህ አሁንም እንድትመታው እሱ እድል እየከፈተ ነው። ስለዚህ አንተ ደግሞ በስሜታዊ የሆነ እሱን ለመምታት አትጋበዝ፣ ንቃ፣ መተው አለብህ። እውነት ቤተሰቦች ኮመንት ስር ጻፉ፣ እንደዚህ ብላችሁ በቃ ዳኒ ጋር ብሩክ መደባደብ አይጠበቅበትም። በቃ ኖርማሊ የፈለገውን ነገር ጠይቀው ይናገር። ጭራሽ በፍጹም ስትናደድ እሱ ውስጡ እየሳቀ ነው። ስለዚህ ብሩኬ፣ አትናደድ፣ አትማታ። ብትመታው ሌላ ጦስ ውስጥ ነው የሚጨምርህ። አንተ ጦስ ውስጥ ጦስ ገባህ ማለት እናትህ አለች፣ ወንድሞች አሉ፣ ሀይሜ አለች። ምንም ቢሆን ምን ከአንተ ጋር ነው ያለችው። ይሄ ታወቀ ነው። በቃ ማንም ሰው ሲናደድ ብዙ ነገር ሊያደርግ ይችላል፣ ብዙ ነገር ሊወስን ይችላል፣ ብዙ ነገር ሊሆን ይችላል። በተናደዴ ሰዓት ብዙ ነገር ብልሃለች። ግን አንተ ደግሞ ይቅርታ ልባለ ትረሳለ ሁሉን ነገር፣ እርግጠኛ ነኝ አሁን ስለ ሀይሚዋ ያደረገውን ያወራውን ሁሉ ነገር አሁን እሷ ጋር አንድ ነገር አንድ መፍትሄ ቢኖር ይረሰዋል። ብሩኬ እንደዚህ አይነት ሰው ነው። የሆነ ነገርም ደግሞ ጥምም ካለ ጥምም ነው። ስለዚህ አሁን ዳኒ ጋ በዱላ ሳይሆን በንግግር ስምህን ማጥራት አለብህ። ይቅርታ የምትጠይቀው እሱ በስነ ስርዓት አናግሮህ ያንን ያንተን ስም ዶክሜንት አለ ያለውን ነገር ሲያሳይህ ከፖስተው ሞ ፖስተው ብለዋል ይፖስተው በእንግዲህ በኮንፊደንስ ፖስተው እያለ ነው። እኔ የሆነ ነገር ቢኖርብኝ እንኳን ፖስተው አለው ተብዬ እንደዚሁ ራሱ እንዳይፖስትብኝ ለምን አለው እንጂ በዚህ ልክ ሽንጡን ገትሮ ብሩክ አይከራከርም። ምንም ስራ የለውም። ስራ ቢኖረው ኖሮ እንደዚህ አይከራከርም። በእርግጠኝነት ቤተሰቦች ይሄ መቶ ፐርሰንት የሚታመን ነገር ብዬ ነው ማምነው አላውቅም። ምክንያቱም የሆነ ነገር ቢኖራችሁ እናንተ እኮ ቢያንስ አነጋገራችሁ ሰበረ ትላላችሁ። በሆነ ነገር በሆነ ነገር አስተካክላችሁ ያንን ነገር ለማስተው ነው ትሞክረ እሱ ለእኔ ላክልኝ እኔ ራሴ ፖስት ላለው እያለ እየተከራከረ ነው እንግዲህ። ታዲያ ዳኒ ለምንድን ነው ለብሩክ ሳያሳይ ለመፖሰት ምን አሮጠው? ለአንተም እኮ ጥሩ አይደለም ያልሆነ ነገር ፖስተ ከእንትን ከምትል ሌላ ጣጣ ውስጥ ከምትገባ በመጀመሪያ ደረጃ ይሄ ነው ጥፋት ብለ አሳየው። በቃ አሳየው ሲያይ፣ ከዛ በኋላ ከሰራውም ካልሰራውም ራሱ ይወስን። ከዛ በኋላ እኮ አንተ ቄለንጦም ሆነ ቦክስም ሆነ ምንም ሆነ መጋፈጥ ትችላለህ። እንደዚህ በአራት ጎረምሳ ተከበህ ዝም ብለህ አይንህን ሃይሚ አንቺን ብዬ ነው። ሃይሚ አንቺን ብዬ ነው። መቼም ስለ ሀይሚ ስትለው ይራራል ብለህ እየለመንከው ነው። በሀይሚ ያስመስልህ ማለት ነው። ስለዚህ ማለት እሷንም የዚህን ያክል እንደዚህ ማለት መንገላታት የለባትም። ምንም ማለት ይቅርታ ልብ በሰአቱ ሳይኖራት ስለቀረ ይሄ ነገር ስለተፈጠረ እናንተ በተጣላችሁ ቁጥር በመካከላችሁ ወደዛ ወደዚህ እያለች መጨነቅ የለባትም ብዬ አስባለሁ። ቤተሰቦች እና ጭንቀቷ ያን ያክል አይደለም። ብሩክ ምንም አላደረጋትም። ብሩክ እውነት ለመናገር ምንም አላደረጋትም ብሩክ ማለት ነው። ግን ከአሁን አሁን የሆነ ነገር ተፈጠረ ብላ እየተጨነቀች ነው፣ እንደምታዩዋት ከእሷ ውጪ ማንም ሰው የሚይዘው የለም። ከእሷ ውጪ እሷ ነች የምትይዘው። ስለዚህ ሰላምን ለማምጣት ጓደኞቹም፣ በዙሪያ ያላችሁ ጓደኞች ሰላምን ለማምጣት ብትፈልጉ በጣም የተሻለ ነው። ረሞም ዛሬ ላይ ተስተካክሎ ጥሩ ነገር በንግግር ነፍታው እያለ ነው። ያኛው ልጅ ግን ጀብዱ አልተመቸኝም። ይሄ ቡኒ ጃኬት የለበሰው ማለት ነው። እሱ ልጅ ግን መጠንቀቅ አለብ ቡቡ ማለት ነው። ሊመታው ነው እኛ እያለን ምን ልታረገው ነው እያለ ነበር። እና መጠንቀቅ አለብሽ ቡቡ ተብለሻል፣ በዚያ አጋጣሚ ማለት ነው። ናቲና ረሙ ትክክለኛ መልስ ነው የሰጡት። በመነጋገር ፍቱት፣ ቁጭ በል ምናምን እያሉ ነበር። ያኛው ግን አልተመቸኝም። ሊመታው ነው እኛ ያለን እኛ ወንድሞቹ እያለ ሲፎክር ነበረ። እንደዛ ከማለት ይልቁንስ ጥፋቱ ምንድን ነው አለ የሚለውን ዶክሜንት እናሳየው፣ እኛ አለን፣ እኛ ምስክርን እንሆናለን ማለት ነበረብህ ማለት ነው። ቡኒ ጃኬት ለባሹ ስምህን አላቀም፣ ይቅርታ አርግልኝ። እና ብሩክ መጠንቀቅ አለብህ ከዚህ በኋላ ቤታቸው መሄድ አይጠበቅብህም። ራስን መጠበቅ አለብህ። በቃ በንግግር እንዲያምን ማድረግ አለብህ። መማታት ከመተው አለብህ ሊያሳስትህ ያልሆነ ነገር ውስጥ ሊጨምርህ ነው። በቃ እሱ አንተን እያናገረ ሳይሆን ያለው አሁንም ሃይሚን ነው። አንተ በምትናገረው ሃይሚ፣ ላንቺ ብዬ እኮ ነው ሃይሚ፣ እንደዚህ ነው ሃይሚ። በእሷ ነው እየተጠቀመ ያለው። ስለዚህ ሊገባህ ይገባል፣ ምን እንዳሰበ፣ ምን እንደፈለገ ሊገባህ ይገባል ቡርኬ፣ ቆም ብለህ ማሰብ እና ቆም ብለህ ማስተዋል መቻል አለብህ። ምክንያቱም ይሄ ልጅ በአንተ ጦስ ለመሆን ነው እንጂ የሚወጣው ነገር ውስጥ አይደለም የገባው የያዘውን መረጃ ምንም ነገር የለም። ሰው መቼስ ከራሱ በላይ ሌላ ሰው ማንነቱን ራሱን አያውቅም። ይሄ ልጅ የሆነ ነገር ቢኖረው ኖረው በዚህ ልክ እዚህ ሁሉ ሰው በአደባባይ እንግዲህ ሁለት መቶ ሺህ ምናምን ሰብስክራይብ አለው በእነሱ ፊት ነው ፖስተው ያለውን ነገር አሳየኝ እየሚከራከረው ስለዚህ ዳኒ አንድና አንድ ነገር የብሩክን ጨጓራ መላጥ ነው የፈለገው። ሀይሚን እንደዚህ እያለ ሀይሚን እንደዚህ ነው ምናምን እያለ እያወራ እንደሚናደስ ስለሚያውቅ በሃይሚ የመጣበት ምንም ነገር ማድረግ ስለሚችል በዛ ነው ደካማ ጎን እየገባ ያለው ዳኒ። ዛሬማ በቃ ጭራሹን እኮ በአጥር ታጥሮ ነው ያለው እንጂ አንጠልጥሎ ነበር የሚጥለው። ስለዚህ ብሩኬ አትደባደብ ስምህን ግን በንግግር ስምህን እንዲያጠራልህ ማድረግ ትችላለህ። ይቅርታ በፍጹም አያስፈልገውም። እሱ ያንን የደበቀውን ነገር ካወጣ ምን እንደሆነ ካሳወቀ ይቅርታ ይገባዋል ካለ በለዛ ግን፣ አሁን ዝም ብሎ በደፈናው ይቅርታ ከጠየቀ ብሩክ፣ ብሩክ እዛ ቦታ ላይ ስሟም አልጠራም። ያ ዶክሜንት አለ የተባለውም ነገር ለሌላ ጊዜም ለሌላ ጊዜም የሆነ ነገር ሲፈጠር ያ ነገር እኮ እንደዚህ ያለበት እንደዚህ እኮ ነው። ከዚህ በፊት መባሉ አይቀርም ለብሩክ ማለት ነው። ስለዚህ ይሄ ነገር ዳር መድረስ አለበት። በቃ ውሸትም ሆነ እውነትም ሆነ በደንብ መብራራት አለበት። የጨረቃ ፋሚሊዎች የቡቡ የሃይሚ እህቶች ኮመንት ስር በአንድነት ሆናችሁ ታረቁልን ታረቁልን ብላችሁ ጻፉ። ስድቡን ተውት። አሁን አያስፈልጋቸውም። ለእነሱ ስድብ ትችት አያስፈልግም። የቡቡ እህቶች በርቱ። ቀጥሎ ዛሬ አመስግኛችኋለሁ ብሏችኋል፣ ኮርቶባችኋል። ከዚህ በላይ እንዲኮራባችሁ ደግሞ የተቻላችሁን ሁሉ ማድረግ አለባችሁ። እናንተ ጎጎኑ ስለሆናችሁ በጣም ደስተኛ እና በጣም ሞራል እንደሆናችሁት በክብር ነው ሲናገር የነበረው። እኛም በጣም እናመሰግናለን። ያሰብከው ሁሉ ተሳክቶ ጥሩ ነገር እንደምንሰማ ተስፋ አለን ማለት ነው። ውድ እና የተከበራችሁ የጨረቃ ፋሚሊ ቤተሰቦች ሰላማችሁ ብዝት ይበልልኝ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር። ሀሳብ አስተያየት የከተመቻችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ። መልካም ጊዜ። ባይ ባይ። ደህና አደሩ።